ከስሎቫኪያ መዲና ብራትስላቫ የተሰማው የምዝበራ መረጃ ለሰሚው ጆሮን ጭው የሚያደርግ ነው። አስደንጋጭነቱ በገንዘቡ መጠን ብቻ ላይሆን ይችላል፣ በሌቦቹ ማንነትና አደረጃጀት ጭምር እንጂ። ህብረቱ የገንዘብ ፈንድ ከሚያደርግላቸው ሀገራት አንዷ ስሎቫኪያ ናት። በተለያዩ ጊዜያት በተለያዩ የፕሮጀክት ርዕሶች አማካኝነት ህብረቱ ለስሎቫኪያ በብዙ ሚሊዮኖች የሚቆጠር ገንዘብ ድጋፍ ያደርግላታል። አሁን እንደተሰማው ከሆነ ታዲያ አውሮፓ ህብረት ለስሎቫኪያ ከሰጠው የገንዘብ ፈንድ ፖላንድ ውስጥ በርካታ ሚሊየን ዩሮው ተመዝብሯል። አውሮፓ ህብረትና የስሎቫኪያ ህዝብና መንግሥት የተበሉት የገንዘብ መጠን በበርካታ ሚሊየን ዩሮ የሚገመት ነው። የስሎቫኪያ መንግሥት የሚያገኘውን ገንዘብ የሚያስተዳድርበት አሰራር እያለው አውሮፓ ኅብረትም ገንዘብ ፈንድ በሚያደርግላቸው ሀገራት ውስጥ የለገሰው ገንዘብ ለታለመለት ዓላማ ስለመዋሉ የሚከታተልበት ጥብቅ የሆነ ስልት እያለው በዚህ ሁሉ ውስጥ እንዴት በሚሊየን ዩሮ የሚቆጠር ገንዘብ ተመዘበረ የሚለው ነው ጥያቄውም። የአውሮፓ ኅብረት አካል የሆነም ነገር ግን በገለልተኛነት ሥራውን የሚያከናውን የአቃቤ ሕግ መሥሪያ ቤት አለ። ይህ ቢሮ ከስሎቫኪያ መዲና ብራትስላቫ ይፋ ባደረገው ሪፖርት የተመዘበረውን ገንዘብ ለማስመለስ ጥረት በማድረግ ላይ ነው። ከስሎቫኪያ መንግስት ጋር በመሆን በተደረገው ጥረት እስካሁን የተወሰኑ ሰዎች በተጠርጣሪነት በቁጥጥር ስር መዋላቸውንና ወደ ዘጠኝ ሚሊየን ዩሮ የሚጠጋ ገንዘብ እንዳይንቀሳቀስ መያዙ ተነግሯል። ይህ ብቻም አይደለም። የህብረቱ አቃቤ ሕግ ቢሮ በስድስት ተጠርጣሪዎች ላይ ክስ የመሰረተ ሲሆን ሶስት ሚሊየን ዩሮ የሚጠጋ ሀብት እግድ እንዲጣልበት ማድረግ ችሏል። መቼም ዝርፊያና ምዝበራው ከፍ ሲል ሙስና የሚል የተሽሞነሞነ የሚመስል ስያሜ ካልተሰጠው በቀር ይህ ሌብነት በማን ተከወነ ተብሎ መጠየቁ አይቀርም። ጥያቄው በአራዳ ቋንቋ ቢጠየቅ ደግሞ የስሎቫኪያ መንግስትንና አውሮፓ ህብረትን ሸዋሸዋ የ ሰሯቸው ቁጭ በሎዎች እነማን የሆኑ የሚል ይሆናል። ሌቦቹ እንደሚገመተው እንዲህ የዋዛ አይደሉም። ከመንግሥት ከፍ ያሉ ቢሮክራቶች ሀገሪቱ አሉኝ እስከምትላቸው በሀብት የናጠጡ ግለሰቦችና ኩባንያዎች የተጣመሩበትና የተመሳጠሩበት ነው። ጥምረቱና ምስጥሩ ደግሞ ተራ ቁርኝት ሳይሆን ራሱን ችሎ እንዲደራጅ በተደረገ የወንጀለኞች ቡድን በኩል የፈረጠመ ነው። የአውሮፓ ህብረት በአቃቤ ህጉ ቢሮ ድረገጽ ላይ ይፋ ባደረገው መረጃ መሠረት ታዲያ ከዚህ የተደራጀ የወንጀለኞች ቡድን መሪዎች መካከል ሁለቱን በቁጥጥር ስር መዋል ተችሏል። አውሮፓ ህብረት በስሎቫኪያ የተደራጁትን የገንዘብ ቀበኞች ማደን ሲጀምር ይህ የመጀመሪያው አይደለም። ባለፈው ዓመት ህዳር ላይም ህብረቱ ለሀገሪቱ ከለገሰው ፈንድ 17 ሚሊዮን ዩሮ የሚሆን የምዝበራ ቅሌትን ይፋ አድርጎ ነበር። ያ የምርመራ ግኝት ለበርካቶች መታሰርና በሚሊዮን ዩሮ የሚገመት ሀብት ንብረት እንዲታገድ ምክንያት የሆነ እንደ ነበር መግለጫው አስታውሷል። አሁን በቁጥጥር ስር ከዋሉት ስድስት ግለሰቦች እንደዚሁም ከወንጀለኛ ቡድኑ ሁለት መሪዎች ሌላ ከታገደው ዘጠኝ ሚሊዮን ዩሮ ከሚጠጋ ሀብት ጋር በተያያዘ የወጣው መረጃ እንደሚለው የተደራጀው የዘረፋና የምዝበራ ወንጀለኛ ቡድን በሀገሪቱ የግዢ ስርዓት ደምስር ውስጥ ዘልቆ መግባት የቻለ ነው። ለምሳሌ ስሎቫኪያ ልዩ ለሆኑ ማሽነሪዎች መግዣም ከአውሮፓ ህብረት ያገኘችው ገንዘብ እንዴት እንደተመዘበረ

ለልዩ ማሽነሪዎች ግዢ የተጠየቀውን በሚሊየን የሚቆጠር ዩሮ ለስሎቫኪያ መንግስት ለገሰ። በስሎቫኪያ መንግስታዊ ግዢዎችን የሚያከናውነውን ድርጅት ደም ስር የተቆጣጠረው የወንጀለኛ ቡድን የማሽነሪዎቹ ግዢ ከአውሮፓ ህብረት የግዢ ደረጃ በታች የሆኑ ማሽኖች በርካሽ እንዲገዙ አደረገ። ማሽነሪዎቹ የተገዙባት ሀገርም በህብረቱ ለእንዲህ ያለው ግዢ ፈቃድ ከሌላት ሀገር ሆነ። በመጨረሻም ማሽነሪዎቹ የተገዙበት ዋጋ በእርግጥ ከተገዙበት ትክክለኛው ዋጋ አስር እጥፍ እንዲበልጥ ተደረገ። በመቶ ብር የተገዛን እቃ በአንድ ሺህ ብር እንደተገዛ ማስመሰል ተሰራ። በዚህ መንገድ ብቻ እንኳን በስሎቫኪያ የአውሮፓ ህብረትን ፈንድ የሚያስተዳድረው የሀገሪቱ የኢኮኖሚ ሚኒስቴር በተጭበረበሩ ደረሰኞች ለቀረቡለት የክፈሉን ጥያቄዎች 68 ሚሊየን ዩሮ አውጥቷል። ይህም ለልዩ ማሽነሪዎቹ ተብሎ ከተገኘው ፈንድ 80 በመቶ ያህል ሲሆን ቀሪው 20 በመቶ ለቀሪው የፕሮጀክቱ ክፍል ተብሎም ከሚኒስቴሩ የገንዘብ ቋት ሳይለቀቅ አሁንም አለ። የስሎቫኪያ ባለሀብቶችና የኩባንያ ባለቤቶች ጭምር በቢሮክራሲው ውስጥ ከተሰገሰጉት የተደራጀው የዘራፊ ቡድን ጋር ተመሳጥረው ካገኙት ገንዘብ መካከል ወደ ሌሎች ሀገራት የማሸሽ ተግባር እንደሚፈጽሙ ይነገራል። ያሸሹትን ገንዘብ ለማስመለስ እየተደረገ ባለው ጥረት በዚያው በብራትስላቫ ስሎቫኪያ ብቻ ሳይሆን ከብሮኖ እስከ ፕራግ ከሚላን እስከ ሙኒክ ወንጀለኞቹ ያሸሹትን ገንዘብና በየሀገራቱ ያፈሩትን ሀብት የማደኑ ጥረት መቀጠሉ ተሰምቷል።